እንዲው በዚህ ሰሞን ሳይ ኮሜንት ላይ ገብቼ ሳይ በጣም ብዙዎቻችሁ ስለ ኢብራሂም ትራወሬ ስራልን ረባክ በጣም ብዙ ጠይቁኝ አላችሁ ገርሞኝ እኔ በጣም ነው ብዙ ቪዲዮዎች ላይ ብዙ ስራዎች ላይ እነግራችኋለሁ፣ ጠቅሳለሁ ስለ ቦርኪና ፋሶ፣ ማሊ፣ ኒጀር እያልኩኝ ስለ ሳህሎች የነሱ ማህበር ሉክ አንድ ሰው ይሄ ሰውዬ መሪ ነው፣ ጎበዝ መሪ ነው። አሁን እያደረገ ገና እያደረገ ነው ያለው የሚያደርገውን ነገር ጥሩ ነገር እያደረገ አገሩን ነፃ ለማውጣት እየሞከረ ነው። ግን የ23 ሚሊዮን ህዝብ ትግል እኮ ነው። ቡርኪናፋሶ 23-24 ሚሊዮን ህዝብ ነው ያላት። የነዛ ሁሉ ትግል ነው ያን ሰውዬ እዛ ያደረሰው። ይሄ ሰውዬ አሁን አገሪቷን ከዛ ለማውጣት የማያደርገው ነገር የለም። በዛ ላይ ወደ 18 ጊዜ የመፈንቅለ መንግስት እሱን ለመግደል ኦልሬዲ ሙከራ ተደርጎበታል በዚህ ባለፈው በ2 በ3 ዓመት። በዚህ ላይ ያላቸው ትግል እኔ ስጠቅስ ሁሉ ጊዜ የምጠቅሰው ሶስቱን አገሮች አብረው የሚሰሩትን እንትን ነው። ሳህል ግሩፕ ናቸው አይደል የሚባሉት። እና እስቲ እነሱ አሁን የማሊ ቡርኪና ፋሶ እና ኒጀር የሶስቱ አገር ሰው መሪዎች ጁንታዎች ተብለዋል። እነሱ የሚታገሉት ከኮሎናይዝ ካረጓቸው ሀገሮች ጋር መልቲናሽናል ኮርፖሬሽን መልቲናሽናል ኮርፖሬሽን እና የሀገር መሪ የሀገር እንትን የተለያየ እኮ ነው። እነሱ ራሳቸው ፕራይቬት ሴክተር ነው። ያው የሀገራቸው መንግስት እንደ ፖሊስ ይጠብቃቸዋል እንጂ እነሱ ራሳቸው ሀገር ኮንቲኔንታችንን የሚያደርጉት ጉድ፣ ዋና አጉራችንን ለዚህ ሁሉ የሚያበቁት ኮርፖሬሽን ነው። ግን ሴፍቲ ኔት አለው ከአገሩ መንግስት። ኦኬ የዌስተርኑ መንግስት ሴፍቲ እንትን ይሰጣቸዋል። የፈለጉትን መተውኛ እንዲያደርጉ ከእነሱ ጋር ይታገላሉ። ከዛ ከአፍሪካ ዩኒየን ጋር ይታገላሉ ማቀብ ይደረግባቸዋል ይባረራሉ መንግስታችሁን ቀይሩ ይባላሉ ከዛ ደግሞ ከራሳቸው ከዌስት አፍሪካ ደግሞ ኤኮዋ ነው ኤኮዋ የሚባል ማህበራት ከሱ ጋር ይታገላሉ እነሱማ ጨራሽ እንደውም ወታደር ሊልኩ ነበር ሊገቡና ሊቀይሩ ዌስት ነው አገሮች ቀይሩ ሰው እንትን አይደሉ አሁን ናይጄሪያ ኮመንዌልዝ ይባላል ድሮ ኮሎኒ ያደረገው ብሪቲሽ አሁንም የብሪቲሽ ሞናርክ የዛ የኮሞኔልስ ዋና ናቸው ኮሞኔልስ ተብለው በጠቅላላ በዩናይትድ ኪንግደም እንትን ስር የነበሩ ግሬት ብሪቴን ኮሎኒ ስር የነበሩ ሁሉ ኮመንዌልዝ ይባላሉ። እና አድርጉ ስለተባሉ ወታደር ሊልኩ ነበረ፣ ማሊና ቡርኪና ፋሶ ላይ እና ይሄ ወጣት መሪ በጣም ወጣት መሪ ነው። በጣም ጎበዝ ነው፣ በጣም ጎበዝ ነው። ምክንያቱም እሱ ከዌስተርን እንትኖች ጋር እንደሌላው እንደሌላው ይሄ ከስልጣን የማያወርደው አለ እድሜ ልኩን ወጥቶ ይሄ የራሱ የራሱ ንብረት አድርጎ አህጉራችንን የሚያስተዳድሩት መሪዎች አሉ አይደል? እነሱ መቼም መውረድ የማይፈልጉ ለቤተሰቦቻቸው ማውረስ ነው የሚፈልጉት። እያንዳንዱ የአፍሪካ መሪዎችን ለ30 40 50 ዓመት ያሉትን ተመልክቷቸው፣ ልጆቻቸውን የሚያስተምሩት ውጭ ነው ዌስተርን ሀገር ውስጥ ነው። እነሱ ብራቸው የሚቀመጠው ውጭ ነው ዌስተርን ሀገር ውስጥ ነው። ከዛ አገሪቷ እነሱ ሲያልፉ ለእነሱ ማውረስ ነው የሚፈልጉት። ስንትና ስንት ወጣት መሪ አለ ስንት በጣም እውቀት ያለው አገሩን በጣም ከፍተኛ ደረጃ ላይ የሚያደርስ ግን ከለነሱ በስተቀር ሌላ ላገሩ ጥሩ ሰው እንደሱ ነው የሚያስቡት የሚመስለው ሲናገሩ እኮ እነሱ ከወረዱ የሚቀጥለው ትሉድ አገሩን ሊያበላሽ። ከዚህ በላይ ምን ይበላሻል? ከዚህ በላይ ምን ባሪያ እኮ ነው የአፍሪካ ሀገር። የአፍሪካ ልጅ በየሀገሩ ተሰዶ የሰው ሀገር ጠራጊ፣ የሰው ሀገር ሰራተኛ ነው። የሰው ሀገር በቃ ሲለምን ነው የሚኖረው፣ ስራ ስጡን፣ መኖሪያ ፍቃድ ስጡን እያለ ይህንን አገር አሁን ኮንቲኔንት እንደዚህ ያብቅተውት እንደገና ለሌላ ትውልድ ፈርተው ነው የሰረቁት። ያደረጉት ነገር ሁሉ እንዳይወጣ ለቤተሰብ ለልጆቻቸው ነው የሚያስተምሩት። ብዙዎቹ ጀነራሎች ናምኖች ልጆቻቸው እና አሁን ኢብራሂም ትራዎሬ አገሪቷ የእነሱ ሀገር በአንድ በሁለት ዓመት ውስጥ ያደረገችው እድገት ያለፈው ሰላሳ ዓመት ያላዩትን እድገት እያደረጉ ነው እና በዚህ ላይ ደግሞ አሁን እያንዳንዱ የአፍሪካ ሀገር ምንም አይነት ዲፕሎማሲ እንትን የለው ከእነሱ ጋር አብሮ አይሰራም። የሚያደርጉትን አሉ። የተወሰኑ ባለፈው የጠቀስኩላቸዋል እነ ማላዊ ምናምን እያዩ ነው። እና እነሱም ሀገራቸው የምትበዘበዘውን ነገር እያስቆሙ ኦዲት እያደረጉ ኮርፖሬሽኖችን ለአካውንታብሊቲ እየጠየቁ ነው ያሉት፣ ግን በቂ አይደለም። እኛ ዚምባብዌ ላለፈው ሃያ ሰላሳ ዓመት ያደረጉትን አያችሁት። አገሩ መሬታችን መታችሁ ኮሎኒ አርጋችሁ ወስዳችሁብን፣ አካፍሉን፣ መልሱ። ገዝተው እኮ አይደለም እዚ ያለውን ሰው አባራው ረሽ ነው። የወሰዱትን መሬት መልሱ ስላሉ ሰላሳ ዓመት ማዕቀብ፣ ዛሬ ማዕቀብ አለበት። ዛሬ የአፍሪካ ሀገር ነው፣ ግን የአፍሪካ ዩኒየን ሜምበር ነው። ማንም ዞር ብሎ አያቸውም። ምክንያቱም ለእያንዳንዳችን እንትን ችግር ይወረውሩልናል። ያን ችግር ለመፍታት ስንታገል፣ ሌላ የሚያደርጉንን ነገር ዞር ብለንም አናይም። እና ፕሬዚዳንት ትራዎሬ ባለፈው ወር ይሄ ውጭ ላላችሁት ነው። እያንዳንዱ ውጭ ለሚኖር ለሀበሻ አይሆንም። ለሀበሻ የሚሆነው ለአፍሪካዊ ሆኖ በስሌቨሪ ባለፈው ወደ ውጭ የተወሰዱ ስሌቭ የነበሩ አንሴስተራቸው ለምሳሌ ዩኤስ የአሜሪካ ጥቁሮች፣ የዩኬ ጥቁሮች ማንኛውም ጥቁር በካሪቢያን የሚኖር በኖርዝ አሜሪካ የሚኖር ዩሮፕ የሚኖር ጥቁር ሆኖ ግን ቤተሰቡ በባሪያ ስርዓተ የተወሰደ መሆን አለበት እና ያንን ማቅረብ የሚችል ዲሴንደንት እንደሆነ የስሌቭ ዲሴንደንት መሆን ማቅረብ የሚችል በጠቅላላ ዜግነት ይሰጠዋል። የቡርኪና ፋሶ የቶማስ ሳንካራ አገር ነው። ኢብራሂም ትራዎሬ ዝም ብሎ የመጣ አይደለም። የእሱ የቶማስ ሳንካራ አገር መሪ ነው። ታጋዮች ናቸው። አሁንም ደግሞ እየታገሉ ነው። ትንሽ ሀገር ነች። በጣም ብዙ ማዕድን አላት። ማዕድን ያለው ሀገር ማዕቀብ ይደረግበት ምንም ምንም ነገር አይሆንም። ምንም ያው አያችሁ፣ ራሽያን አሁን ምንም ይደረግበት ምን? ማዕድን ስላላቸው አልማዝ አላቸው፣ ወርቅ አላቸው፣ ነዳጅ አላቸው፣ ጋዝ አላቸው። አንድ ሀገር ያ ነገር ካለው ምንም አይሆንም። ለዛ ነው ቡርኪና ፋሶን አሁን ምንም ማድረግ ያልቻሉት። ኒጀርን፣ ፕላቲነም፣ አሉሚኒየም፣ ኮባልት ማሊ ይሄ ስላላቸው ነው እየተቋቋሙ ያሉት። እና አይ ሆፕ ዜይ ሰክሲድ ኩላክ